ባካችሁ እህቶቼ መዳም ቤት ስትሰሩ እሺ ማለት የሌለባችሁ ብዙ አይነት ነገሮች ስላለው አስከቴ ነግራችኋለሁ። በተለይ በተለይ አዲስ የምትመጡ እንዲሁም ደግሞ መታችሁ ኮመንት ላይ የምትጽፉልኝ እህቶቼ ለእያንዳንዳችሁ ለዛሬ መልስ መልስላችኋለሁ ማለት ነው። ብዙ ጥያቄ ስላላችሁ ነው እና እኔ የምሰራው መዳም ቤት ነው። ግን መዳም ቤት ሆናችሁ ማድረግ የሌለባችሁ ነገሮች ስላሉ እባካችሁ ጥንቃቄ አድርጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በእያላችሁበት ሰላማችሁ ነው ይብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ እንደተለመደው በአዲስ ሄዶ መጥቻለሁ ማለት ነው። አባይቢ እባካችሁ እባካችሁ መዳም ቤት ሆናችሁ እኛ የመጣነው ሰርተን ለመለወጥና ልንሰራ ነው የመጣነው የታወቀ ነገር ነው ግን እነሰራን መተን ደግሞ ህይወታችንን አደጋ ላይ የሚጥል ነገር መስራት አለብን ብዬ አላስብም። በተለይ ደግሞ መግቢያ ላይ እንዳያችሁት ከኋላ ምንም የሚጋርዳት ነገር የለም። ቆማ እየወለወለች ነው አይታችኋል። ድርሻውን ወይም ደግሞ መስኮቱን ማለት ነው። እሷ በዛ ላይ ሆና እያጸዳች፣ መሬት ላይ ብትወጥቅ ግን ማንም ተጠያቂ የሚሆን ነገር የለም። ለምን እያጸዳች ወደቀች ነው የሚባለው ማለት ነው። በተለይ ደግሞ ዱባይ ሀገር ላይ ሰምታችኋል። በዚህ ሰሞን ብዙ እህቶች አንዷ መስኮት ስታጸዳ ወጥቃ ሞተች፣ አንዷ ሽንት ቤት ገብታ፣ አንዷ ክፍሏ ሞተች እየተባለ ብዙ ነገር እንትን ይባላል። ገብቷቸዋል። ይህንን ደግሞ እንድታደርግ የምታረጋት መዳሟ ነው። መዳሟ ደግሞ ተጠያቂ ልትሆን አትችልም ማለት ነው። ገብቷቸዋል። ለምን እያጸዳች ነው ውጥቃ የሞተችው? ምን አገባኝ ነው የምትለው። ስራዋ ነው። ስራዋን እየሰራች ሞተች ብላ ነው ለ ለፖሊሱ እንኳን ተጠያቂ እንድትሆኑ እንኳን የዛ የእሷ ወገን ወይም ደግሞ የልጅቷ ወገን ይህን ነገር ቢናገር ራሱ እያጸዳች ሞተች ነው የምትባለው። ገብቷችኋል። ስለዚህ ሕይወታችሁን አደጋ ላይ የሚጥል ነገር ግዴታ እኔ ለመስራት መጥቻለሁ ብዬ መዳም አዛኛለች ብዬ ሕይወቴን አደጋ ላይ የምጥልበት ምክንያት ሊኖር አይችልም ማለት ነው። እና አንዳንድ አረቦች ደግሞ ምን ያደርጋሉ መሰላችሁ? እኛን የኛ በቃ ምስኪን እንደሆነና እኛ በቃ ሰርተን ለመለወጥ ነው የመጣ ነው ብለው ብር አለን ብለው እነሱ ከኛ ምን የሚሻሉ ነገር የለም። አንድ ነገር ልንገራችሁ፣ እነሱ ከኛ የሚሻሉት ብር ስላላቸውና ቤታቸው አስገብተው ስለሚያሰሩን ብቻ ነው። ከጭንቅላት ሚሆን አስተሳሰብ ሆን ሁሉ ነገር እናቅበታለን። እኛ ግን በጃችን የለም እና ከሀገራችንም አውጥቶ ለዚህ ያበቃን ደግሞ ድህነት ነው። ገብቷቸዋል። ድህነታችን እንቀርፋለን ብለን ከሀገራችን ወተን፣ ግን ህይወታችንን አደጋ ላይ የሚጥል ነገር መስራት አለብን ብዬ አላስብም። እና መዳም እሺ ማለት የሌለባችሁን ነገሮች ልንገራችሁ። እናንተ ስትመጡ እሷ ቤት እንድትሰሩ እና ወይም ደግሞ ልጅ አለበት ተብላችሁም ላትመጡ ትችላላችሁ። እና ልጅም ለቤቱ ላይ የልጅ መስልያም ብላችሁ አይደለም የመጣችሁት፣ ግን ከመጣችሁ በኋላ ልጅ ያዢ፣ ምግብ ስሪ፣ ምናምን ልሏችሁ ይችላሉ። እና እናንተን ጉልበታችሁን እንትን የማይሉ ከሆኑ ችግር የለም፣ ስሩ። ምግብም ቢሆን ማወቅ ለራስ ነው። ገብቷችኋል። ሙያ ማወቅ ስራ የማይበዛባችሁ ከሆነ ስሩ ችግር የለም ግን፣ ጎረቤት ወስታ ወይም ደግሞ እናቷ ቤት ወስታ የቤቱን ስራ ጨርሳችሁ ስታበቁ ጎረቤት ወስታ የምታሰራችሁ ከሆነ እሺ እንዳትሏት። እኔ አንቺ ቤት እንጂ ሊሰራ የመጣሁት ጎረቤት ልታሰርኝ ወይም ደግሞ እናትሽ ቤት ወንድምሽ ቤት ልታሰርኝ አይደለም ብላችሁ እሺ ማለት አለባችሁ ብዬ አላስብም። እና እሺ እንዳትሏት። አንዴ ከለመዱ ደግሞ ማቶስታችሁ ቦታ የለም እኔ ከዚህ በፊት ስላጋጠመኝ ነው ይሄንን ነገር የምናግራችሁ። የመጣው ሰሞኑን አጋጥሞኛል። ከዛ በኋላ ግን እምቢ ስላልኳት መልሳ ብላኝ አታቀም ማለት ነው። እና እዚህ አሁን ያለሁ ባሴትዮ ራሱ አንዳንድ ጊዜ የመጣው ሰሞን ምን ትለኝ ነበረ መሰላችሁ? እና ከበፊት የነበረችዋ ከይሪያ ትባላለች። እሷ ያልኳትን ነገር ሁሉ ነበረ የምትሰራልኝ። እንዲታረግ ነበረ እንዲታረግ ነበረ ስትለኝ፣ ግራ ይገባኝ ነበረ እንዴት ይሄንን ነገር እሺ ብላ ልትሰራ ቻለች? ብዬ እንትንና ቀስ በቀስ ደግሞ እኔንም ስሪ ማለት ጀመረ። እኔ አያገባኝም አልኳት። እኔ የመጣሁት ይሄን መጀመሪያ፣ ከቤትሽ እንዲ ሰራ ስታመጭኝ እኮ ምግብ ብቻ ነው ብለሽ ያመጣሽኝ አያገባኝም ብዬ ነው እምቢ አልኳት። ከዛ በኋላ ምግብ ነው የሚሰራው። የቤቱን ጽዳት እንኳን ከፈለኩ ልጆቹን፣ አሁን እነሱ ስለሚያግዙኝ እነሱን ማገዝ ከፈለኩ ላግዛቸው እንጂ እሷ ብላኝ አይደለም ማግዛቸው ማለት ነው። ቤት ውስጥ እኔ ምግብ ነው የምሰራው። አንዷ ቤት ያጸዳለች አንዷ ደግሞ ልጅ ትይዛለች። እና እንትን ቤት የምታጸዳዋ ብዙ ጊዜ እንደዚህ እቃ ሳጥብ እቃን ቦታ ቦታ ታስገባልኛለች። በተለይ ደግሞ አዚማ ያለ ጊዜ ታግዛኛለች ማለት ነው። ግን እሷ እንትን ስራ እያለብኝ እኔ መጥበቅ ደክሜ እያለው ሄደሽ ወተሽ አግዢ ብትለኝ እሺ አልላትም። ግን ከሌለብኝ ስራ አግዛት አለው ማለት ነው እና ለእህቶቿ ራሱ ምግብ አሁን ለምሳሌ አንዳንድ ጊዜ እህቶቿ አዚማ ካለባቸው እንትን እኔ እንትን ትልቁን አሁን ለምሳሌ ሙሉውን እንትን ያመጡና በግ ያመጡና ስሪ ይሉኛል። እሺ አልላትም ብር ክፈይኝላት አለው ማለት ነው። እና እህቶቿ ራሱ ብር ከፍለው ነው የምሰራላቸው አንዳንድ ጊዜ ማለት ነው። ወላሂ መቶ ብር ይከፍሉኛል አንዳንድ ጊዜ ለብጣቃ አምሳ በር መቶ ብር የምሰጡኝ ጊዜ አለ። ካልሰጡኝ አልሰራላቸውም እውነት ለመናገር ማለት ነው ቤት ውስጥ እሱንም ደግሞ ምሰራ ቤት ውስጥ ስራ እያለብኝ ሳይሆን፣ እቺ ለእነሱ ስሪና በእነሱ በሰራሽው ቀንሰች ለኛ ትሰጥኛለች ስትለኝ ነው ምሰራላት ማለት ነው። እና እንትን ለወንድሟ ቤት እናቷ ቤት ውስታ የምታሰራችሁ ከሆነ ቤታችሁን ስራ እንደገና ቤት ውስጥ ስራ ደክማችሁ እንደገና ጎረቤት ውስጣ ወይም ደግሞ እህት ቤት ወይም ደግሞ ወንድም ቤት ሄዳችሁ አዝዱ የምትላችሁ ከሆነ እኔ አንቺ ቤት ላጸዳ እንጂ ለሌላ ቤት አይደለም የመጣሁት ብላችሁ እሺ እንዳትሉ። ማን ነው ሌላኛው ደግሞ መስኮት ስታጸዱ መስኮቱ ከኋላ ምንም አይነት እናንተን የሚጋርድ ነገር ከሌለው፣ እባካችሁ ወታችሁ እንዳታጸዱ ይቅርባችሁ። እናንተ እንደውም ካላጸዳሽ አሳፍርሻለሁ ካለች ታሳፍራችሁ። በጤንነት በሰላም ወደ ሀገር መግባቱ ራሱ አንድ ነገር ነው። ቆብታችኋል። ወደ ሀገር በጤንነት በሰላም መግባቱ አንድ ነገር ነው ብያችኋለሁኝ። ስለዚህ ህይወታችሁን አደጋ ላይ የሚጥል ነገር በጭራሽ እኔ መዳም ብላኛለች ብላችሁ እንዳትሰሩ እህቶቼ። ወላሂ ከጤንነት የሚበልጥ ነገር የለም። እኛ ጤነኛ ሆነን ስንሰራላቸው ብቻ ነው እነሱ የሚፈልጉን እንጂ እኛ ጤነኛ ካልሆንን እየታመምን እንደው እነሱ ቤት እየሰራችሁ የሆነ ነገር ሆናችሁ ቢሆን ራሱ አውጥ ወይም ደግሞ እናንተን ለማሳከም ሊያሳክማችሁ ይችላሉ። አንድ ሳምንት ሊጠብቃችሁ ይችላሉ። ከዛ በላይ ግን አይታገሱም። እናንተን አውጥቶ ሌላ ያመጣሉ፣ ወይም ደግሞ እናንተን አሳፍረው ሌላ ያመጣሉ ማለት ነውና እህቶች ጥንቃቄ አድርጉ። ማንም ፈልገን እኛ ጤና ሲኖረን ብቻ ነው፣ በተለይ ደግሞ አረቦች ማለት ነው ገብቷቸዋል። እኔ ጉልበትሽን እንጂ አንቺን መች ፈለግኩሽ ነው ገብቷቸዋል። ስለዚህ ጥንቃቄ አድርጉ ማለት በተለይ ደግሞ አዲስ የምትመጡ እህቶች ያልሆነ ነገር አታስለምዱ። ጎረቤት ሄዳችሁ ስሩ ስትባሉ እሺ እንዳትሉ እና ሌላኛው ነገር ደግሞ ምንድን ነው? አሁን አንዷት ከትናንት ወዲያ ኮመንት ጽፋልኛለች። ቆይ ነገ ቪዲዮ ሰራላችኋለሁ ሰውዬው ምን አለችኝ መሰላችሁ፣ ሰውየው እንትን ማሳጅ አድርገኝ ይለኛል። ሴትዮ ራሱ ምን ችግር አለው አዘ እንት ማሳጅ አድርጉ ትለኛለች። እንትን ቲሸርቱን አውልቆ ጀርባዬን እሽኝ ይለኛል። ምን ላድርግ ብላ የጠየቀችኝ ልጫለች። ቪዲዮ ስርበት ብላኛለች። ቆ ቪዲዮ አንድ ሁሉንም ነገር ቪዲዮ እሰራላችኋለሁ፣ ወይም ነገ ኢንሻአላ፣ ነገ ኤድ ነው ከነገ ወዲያ ኢንሻአላ። እና እህቶቼ ራሳችሁን ጠብቁ፣ ህይወታችሁን አደጋ ላይ የሚጥል ነገር እኔ መዳሜን አስደስታለሁ ብዬ መቼም ብሆን አልሰራማ ነው። አንዳንድ መዳሞች በጨራሽ እኛን ሞኝ እንደ ሞኝ የሚቆጥሩን አሉ። እንደ ሞኝ ቆጥሮን በፊት የተበረበረችው አሰራተኛ እኮ እንዲታረግልኝ ነበር እንዲታረግልኝ ነበር ቤቱን እንዲታረግ ነበረ ስትል፣ እኔ እኔ ነኝ እንጂ የዚያች ሰራተኛ አደለሁም አያገባኝ ነው የሚላት ማለት። እኔ የሚችለውን ነገር እሰራለሻለሁ፣ አይ ካልሆነ ደግሞ ያችን ሰራተኛ ከፈለግሽ መልሻት ነው የሚላት ማለት ነው ብዙ ጊዜ እና ያችን ሰራተኛ ሀገር ገብታለች እና እናንተ እናንተ ናችሁ ያቺ ሰራተኛ ደግሞ የራሱ በቃ ሁሉም የራሱ የሆነ እንትን አለው። ምንድን ነው የሚባለው? ሸክስያ ሸክስያ በእኛ